ሰላም ጤና ይስጥልኝ፣ የዘማና ሴቱ ተከታታዮችን እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ውድ የመወዳችሁ እና የማከብራችሁ፣ እንግዲህ ዛሬ ባዲስ ቪዲዮ ካቺ ብለናል ማለት ነው። እሱ ምንድን ነው? አብደስ ደስ የሚሉ ድራማዎችን ይዘን እንመጣለን ማለት ነው። እኛ ደግሞ በመጠረቅ አብረን እንቆያለን፣ አብረን እንቆያለን ማለት ነው። ወደ ቪዲዮ ለዚህ ቻናል አዲስ ከሆናችሁ ግን ከታች ያለችውን ምልክት ሁለቴ በማትቆርጥ ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት ማድረግ ይችልሽ ከእኔ በምን ተችለ ንደረበብኝበ ወ ምንድን ነው የምትለኝ? በእናትህ እንደ ሶስት ቀን ሞላኛ፣ በቃ አንድ ቀን ብትታገሰኝ ምን አለበት? አይኔ ልታጠፋኝ ነው እንዴ? ሴቶልሽ እንጂ ጥርስሽን አራግፌ በእጅሽ ነበር የምሰጥሽ። ውጪ ብዬሻለሁ። ውጪ ን ዛሬን ባድር። ምንድን ነው ችግሩ? ምንም ነገር ለጽናት ነው የምነግራት። እሺ ሰሚኛ በኪራ አይን ውስጥ ምንድን ነው የጎደለኝ? ለምንድን ነው እንደ ከተማ ሴት አልሆን? ሁለትም ብላ ትጠጣታለች ማለት ነው እና ይች ልጅ ከኔ ምን ተሸላ ነው? በቃ ጽዬ አይዞሽ፣ በቃ ይዞሽ ምናም ብላ ታባብላታለች ማለት ነው። እቺ ቆሌታም ደግሞ መጣች። እንደ ምን ሆነች ነው የዛች ልጅ መንፈስ ታያጋባብሽ እንዴ ምን ሆናችሁ ነው? እንዴ ተረጋጋ። ለምን አትወጪም ግን? አንቺ ደግሞ ለሷ እያስቀበጥሽ ነው። እንዳለሆን ውጪ በቃ ትላታለች። ውጪ አለችሽ። ውጪ ጭራሽ፣ ለሁለት ተነሳችሁብኝ። ትወጣለች። ሁለተኛ እዚህ ቤት አይንሽ እንዳላይ ብላ ትላታለች። ከዛ ቀፍ ብላ እርጋ ትናደዳለች ምናምን ምናምን ነገር አቤት አቤት አንዳንድ ሰው ግን የአንዳንድ ሰውን ህይወት ለመቀጀፍ ምን ያህል እንትን እንደሚሉ ማለት ነው እና በጣም ከባድ ነው እንዲህ ነገራት እንዴ ኪራ አይሆንም እንዴ ኪራ እዚህ ቤት እዚህ ቤት ያለሽም እንደምንም ብለሽ ማራዘም አለብሽ ምንድን ነው የምታራዝሚ ምንም አይ ምንም ምን የበሽታ መድሃኒት እንዴ እንዴ በአደባባይ ዝም ብለ መመንት ትናገራለህ። ምን ችግር አለው? ምናልባት መድኃኒቱን ፈልጌ ላገኝልሽ እችላለሁ። አመሰግናለሁ ዶክተር እየሰጠኛለሁ። ምን ነው ምንም። ሰው ሲያለቅስ ውስጤ ነበር። ስታውን ጥናት እያለቀሰች ነው። ለምን እንደምታለቅስ ታውቃለህ? ቆይ አንቺ ጥያቄ ምን ማለት ነው?

ኡፍ ብቻ በሆነ ምክንያት እድሜ ማራዘም አለብኝ። ምንም መሄጃ እኮ የለኝም። ኡፍ ብላ ታስባለች። በጣም ማለት ነው። አቤት አንዳንዴ ግን አንዳንዴ ግን ማለት ነው ይሄ ድራማ በጣም ትምህርት ብዙ ትምህርት ያስተምራል ማለት፣ ለምን የሆነ ስህተት ስናጸፋ በቃ ተንበርክከን ዝቅ ብለን ጥፋታችን ይቅርታ ማለት መናገር አለብን። ሊሰማት ሲል ዘወር ትላለች። ምን ነው

አልገባኝም። እያለቀሽ ነው እንዴ? እናንድ ስቅና የጠበቀው የተጠቀቀው የሰማሽ ነገር አለ? አዎ ሰምቻለሁ። ማን ነገርሽ? አየህ፣ አሁንም ድረስ የኔ መስማትን እንጂ ስላደረገው ነገር ምንም አላሳሰበህ። ወይኔ ወይኔ፣ ብቻች የሰጠን ቁራጭ እንደዛ ተቸው አደረገችው፣ ነገረቻት። ወይኔ ወይኔ፣ ትምጣ ብቻ ዛሬ አንገቷ ላይ ነው የምቆምላት። በለው ይዘታ ነው ማለት ነው። ወይኔ ክሩቤል፣ አሁን ፅናቴን በምን አንድ ቤት ነው ማጽናናት፣ እንዴት ነው ማስረዳት? ምናምን እያለ በጣም ተተተ ትይላል ማለት ነው። ቀድሞ ከማልቀስ ቀድሞ መጠንቀቅ ነው ይሏን አባቶቻችን። እስቲ እነሱ ናቸው አወሩኝ። ግን ሰኒ፣ ደህና ነሽ? አይደለሽም። ፊትሽ፣ ማታ ስላልተኛው ነው ለዛ ነው። እንደዚያ ከሆነማ ለሄድ ለዋራሽ ነበረ። እሺ፣ ምንድነው የዛ ቤት ጉድ ደሞ አያልቅም? ዛንድሮ ደግሞ እዚህ ማልሰማ ጉድ የለም። እንደዚህ ሆነሽ ማን ነግርሽም? እደውይልሽ ነግርሻለሁ፣ እናወራለን። ወይ ምሩ ወይ ምሩ ሁሉም ሰው ነገሩን ለነገ ብሎ እያሳደረው እንደዚህ ጉድ የሆነ አሁን፣ ንገሪኝ አልገባኝም። ሰኔ ምንድነው እየተፈጠረ? ችግር አለ እንዴ? ችግር ሳይፈጠር ወዲያ አይደል እንዴ? አሁን ማ ኤክስ ስፖርት እናደርግ ነው ምንድነው? ንገሪኝ። አይ መጀመሪያ አንቺ ንገሪኝ። እኔማ ስለ ጽናት ላወራሽ ነው። ጽይ ምን ሆነች? ተረጋጊ፣ ደህና ናት? ግን ሰላም ግን አይደለችም ማለት። ምንድን ነው ዛሬ ስልክ ስታወራ ሰምታት ነበረ? ታዲያ ምን ሰማች? እኔና ሴተነኛ ደህና ነች። አቤት፣ የእውነት ጌታ ምን ሳይመሽ ሳይነጋ እውነቱን አፈረጠው። ይህ ምን እውነት ነው? ይህን ነገር ታውቂ ነበር እንዴ? አ ቅዱስ እኮ መጥቶ ነገረም። ኪራ ሰክሮ አብሮ አደረም። እዛ ደግሞ ቤቱ ገብቶ አልወጣም አለች። እንደዛ ነበር ተሰብስባቸው ይታወሩ የነበረው። እኔ በሰዓቱ ህጻናቱን እነግራታለሁ ብያለሁ። እኛ ግን ለጽናት አተንገሪያት፣ እኛ መላ እንፈልጋለን ብለው አሉ። ናሆም ያውቅ ነበር፣ ያውቁ ነበር ወንዶች የገዛ ጥፋታቸው መሸፋፈን እሱ በሱ ይገዳደፋሉ። ግን ለምን የጥነት ይወስድ አላውቅም። አሁን ውስጤ ምን አለች? እሷማ ምንም፣ በሁሉም ሰው ቀኑን ሙሉ ስታለቅስ ነው የዋለች። ወይ አፈል ብላላት። ልሄድ ነበር እኮ ግን አይኗን አይኗን እያየሁ መደበቅ አልችልም ብዬ ቀረሁ። ሰኔ ዛሬ ስራ የለም እንዴ? አለ እንጂ ግን እንዴት ነው በዚህ እውነት ያመሄደው

አስቀዛ ቢራ ካለ ሰጠኝ። ቀልድ ነው እንዳያሽ። ቆይ ቢኖርስ ለአንቺ ቢራ መርዝ ቢኖርስ ቢራ ማመጣልሽ መስላ መርዝ ነው እንጂ። አነስ ስቶር አላቸች። ኢትዮጵያ ግን ብቅል እያመረተች አንድ የሚጠጣ ነገር የለም። አንቺ ሴት ያልተጠየቅሽውን አጠያት አትመልሽ። ምንድን ነው የምትለኝ? ሶስት ቀን ሞላ አንድ ቀን ታገሰ በቃ። የሞላህ ወሰድሽ። ምን አልክ አንተ? አሁንስ አበዛው። ምን አልሽ? አበዛሁት አይደል። ቆይ ለጥናት የምንድን ነው ያልሻት? ኡፍ እቺ ጨረራ ዋይቴ ነገር ናት እንዴ። ከዛ አንተ አይኔ ልታጠፊ ነው እንዴ? ሴት ሆንሽ እንጂ ጥርስሽን አራግፌ በእጅሽ ነበር ማሳጥሽ። እንዴ ቆይ ምን አድርጊ ነው የምትለኝ? ጭራሽ ቤቴ ውስጥ መቃብጫ ነሽ፣ ምን ጣጣ አለው? ቆይ በል በል በል፣ እዛው ጽናት ጋር እዛው መስተየና፣ አንዴ ቀጥ ብለሽ ውጪ። አልወጣም። ሰይጣን እኔ ነው፣ አታምጪ፣ ውጪ ብዬሻለው፣ ውጪ። አንተ የዛሬ ባደር ምንድነው ችግሩ? ውጪ ይላታል። እንደውም ልንገርህ፣ ለጽናት እነግራታለሁ። እንቀርከት ተዛምኛለች ቢሎ ጉረሯን በጣም አነቀ። እኔ አለ ጥናት ቁጭ ማለት አልችልም፣ እኔ ካለ ጥናት መኖር አልችልም። ጽናት የሆነ ነገር ተስማና እገልሻለሁ ቢሎ አንገቷን እንቀ አድርጓት ማለት ነው። ከዛ አረኪራ አረኪራ ኪራ ትላለች፣ አረኪ ድልከኝ ትላለች እና ራሷን ስታች ማለት ነው። ይሄና ራሷን ስታ ሰጣ ይሄና ከዛ ደሞ ጽናት እየተመጣና ምንድ ነው ጽናት ምንድነው? ምንድነው? ኪራ ምንድነው? ትለዋለች ከዛ ፌን ተነቀለች ማለት ነው። ሄና ሄና ሄና ከዛ ተደናበሩና ሐኪም ቤት ወሰዷት ማለት ነው። ከሐኪም ቤት መልስ ደግሞ እንግዲህ በጣም ደንግጧን ኪራ በነገር ላይ ማለት የምትሞትበት አልመሰለውም ነበር። እንግዲህ አንዳንዴ ነገሮችን በእርጋታ እንጂ በመቸኮል ማድረግ በጣም ብዙ ነገር ብዙ ዋጋ ያስከፍለናል። ስለዚህ የሆነ ነገር ክስተት ሲፈጠር በተረጋጋና ቀስ ብሎ አስቦ መረዳት ይመስለኛል።

ይልቅ አሁን ትሄጃለሽ ከርስትቀች በቃ ውልቀ አለኋ ብላ ትላለች ማለት ነው። ኧረ ጉድ ነው አለ። ግን ከድርግ የተበለይት ውሸተን የጎዳኝ በደንብ ነው እንጂ የምታይቅኝ። እባክሽ እንደዚህ አታስቢ። እባክህን የማኖረው ውሽማን ይዛት መጣም። አረ በአንድ ቀን ስህተት ነው እንጂ የምን ውሽማ ነው እሱ። ውሽማ አይደለችም። የአንድ ቀን ስህተት ነው አይ የኔ አሎትን ገላ ሌላ ሰው ካቀረብከው ውሽማ ነው የሚባለው። ባክሽ አንድ ድል ብቻ ስጭኝ። ለስንተኛ ጊዜ ልስጥህ? ለካ ፍቅርም ከልክ በላይ ሲሆን በጣም እንትን ነው። በፍጹም የኔ እናት አንድ ቀንም እንደዛ አስብሽ አላቅም። ባክሽን ምናምን ምሳሌ ልንሆን እና ምሳሌ ሆኜ ፍቅር መታደር ካልቻሉ ምን ጥቅም አለው? እንዳኖርሽ አንድ ድል ስጭኝ። ለማንኛውም ልጅቷ ሳሎን እየጠበቀች ነው። እኔ ያንተ ስህተት ደጋግሞ ማረም ደክሞኛል ብላ ትላለች ማለት ነው። አይ ጉድ ጉድ ጉድ እኮ ነው። እንግዲህ ውዶቼ የዛሬ ቪዲዮችን ደስ የሚል ቆይታ ነበረ፣ እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ፣ በአዲስ ቪዲዮ ውስጥ ስለምንመጣ ድረስ መልካም ጊዜ፣ መልካም ስንብት ይሁንላችሁ። በጣም የምንወዳችሁ አከብራችኋለሁ። ስለምታበረ ጥረቱ ላይ ኮመንት ስለምትሰጡ እጅግ በጣም አከብራችኋለሁ። አሁንም